ወንድማችን መሐመድ ሰይድ መጀመሪያ ታስበው የነበረው አስራ ሁለት ሚሊዮን እሱ ሞልተዋል። ነገር ግን ወላጅ እናቱም አሉ። አንዳንድ ጊዜ ጓደኛችን በእንደዚ አይነት ቤታቦታላቸውና ለሰባት ለስምንት ዓመት ተራዊህና ያሰግድ እንደነበረ ቀር ጓደኞቹ ከመርከት ከጓደኞቹ አብሮት ከቀሩት ሰመት በጣም አጅብ ነው። ወንድምናችን አሚርና ሙአዝ ሀቢብ ምንም አንድ ናቸው። አፉ ተባብለዋል። አንድ ላይ ናቸው ይሄ ምንም የሚያሳስብ ነገር የለም። እንደ እናት ሆኜ እንደ ሴትዬ እንዶ በአላህ ለምንልምናል በአላህ አንላይ በአላህ ሙአዝያ አንላይ ሁላች መነዋደድ ሁሉም ወንድሞች ምስክር ናቸው። ያ አጋጣሚ የሆኑ አሁን ደስ ነው። ያ ረቢ

እንግዲህ ዛሬም ከምግብ እንደተመለከታችሁ ተለየት ባለ ቪዲዮ ተመልሽላችኋለሁ ከወንድሜ ማሜ ሞት ጋር ተያይዞ አላህ ይዘንለት አላህ የጀነተል ፍርዶስ ያድርገው ሁላችሁም ዱአ አድርጉለት አበዛችሁት አትልቀቁብን ስለሱ ምናምን አትበሉ ትናንትና ተቋጭተዋል እንግዲህ የገቢ ስብስብ እየተደረገ ነበረ እዛ ላይ የተካሄዱትን ፕሮግራሞች ነበር እስከ ዛሬ ስናቀርበ የነበረው ስለዚህ ትናንትና የገባውንም ገቢ ይፋ አድርገው እና ኡስታዝ አብዱራሂም ማለት ነው ስለዚህ ይፋ ሆኗል 12 ሚሊዮን ብር ገቢ ሆኗል። ኢንሻአላህ የነየትን ሰዎች አለን። እህት ወንድሞቼ ከዛ ጋር ተያይዘው አንድ እንሆን እየተባለ እህታችን ነኢማ እያለቀሴ ስታስተላልፍ ነበረ። እንዲሁም ደግሞ ሙአዝና አሚር እንደታረቁ ጭምርም ተናግሯል። የተለያዩ አስደሳች ቪዲዮ አሉ። ኡስታዝ ኑሩ ቱርኪ ያስተላለፈው ጥብቅ መልእክት አለ። እንሻአላህ አውቃለሁ፣ ለባለቤቱ ለነጃት እጅግ በጣም ለቤተሰቦቹ እጅግ በጣም ይከብዳል። አይደለም እነሱን ቀርቶ ብዙዎች ሙስሊሞችን ሙስሊም ያልሆኑትም ጭምር ያሳዘነ በንባ ያራጨ የማሚ ሞት ነው። አላህ ቀብሩ ኑር ሰፊ ያደርግለት፣ አላህ በጀነት ያንበሻብሸው ለማለት እወዳለሁ። ያለ ምን አይነት ስብእና እንዳለው ልታይ ልታይ የማይል ልጅ እንደሆነ ሱብሃናላህ፣ እነ ሙአዝ ሀቢብ እንኳን ሳያውቁ ተመልከቱ ወላሂ እነ ሙዓዛብ የቅርብ ጓደኞቹ ሳያውቁ፣ ስብሃና አላህ። ከዚህም በፊት እንግዲህ የነበሩ የመርከዝ ጓደኞቹም እንዳሉ ታውቃላችሁ። ለስምንት ዓመት ታጁድና ተርሃዊ ሲያሰግር ነበር ደሴ። አላሁ አክበር ቁርአን ሐፊዝ ነው። በዛ ላይ ለየት ያለ ልጅ ነው። ስብእናው ብዙዎች የመሰከሩለት መልካምነቱ፣ አላህ በጀነት ያንበሻብሽው። ምን እንደምል አላውቅም። አላብዛባችሁ፣ ቀጥታ ወደ ቪዲዮ አለፍኩላችሁ። ዛሬ ዳዋ ሳፋ አይደለም። እኔ ብዙም ዳዋ ለማውራት አልፈልግም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 እንደ አስቤዛችን ሚስታችን አለቀ ብላ እንደምንሰጠው ሁሉ ልንቆጣጠረው ይገባል፣ ልንጠብቀው ይገባል። ድንገት እዚህ ጋር ካላችሁት ወንድሞቼ እና እህቶቼ በላይ በደንብ ይሄን ሚዲያ አውቀዋለሁ። አብዱረሂም የኔ ነው አላልም፣ የእኛ ነው ይሄ ሚዲያ። ይሄ ሚዲያ ይኸው የመጨረሻ ወስያዬ ነው። አላህ በዱኒያ ላይ በቃ ከለኝ፣ አደራ ምላችሁ ይሄ ሚዲያ ጠብቁት። ቃላት ያጥረናል። ሌላ ጊዜ ፕሮግራም ላይ እናወራለን። አብዱረሂም ይህን የመሰለ ሚዲያ እናጠናክር ብለን ገንዘብ መሰብሰብ ራሱ እየደወልን ምንድን ነው ልናሟላ የምንገባው የሚለው ብዙ ሰው እያዳመጠን ያለው። በእያንዳንዱ ጉዳይ ሀሩን ሚዲያ ወላሂ ከምንለው በላይ ነው። ዘጠኝ ፕሮግራም አዲስ አበባ ላይ ካለ ዘጠኙም ላይ አሉ ሰባት ካለ ሰባቱም ላይ አሉ። ክፍለ ሀገር ከሆነ ክፍለ ሀገር አሉ። ግን ማንነታቸውና ውስጣቸውን ወላሂ አውቃቸዋለሁ። ከዚህ ፕሮግራም በኋላ ቀጥታ ለሚመለከተው አካል በመደወል ይሄ ሚዲያ የመጠበቅ የመጠበቅ ሱና ሳይሆን ወላይ ፈርደል አይን ነው። አደራ እምላችሁ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

እንግዲህ ይሄ የመጀመሪያ ነው እንደነገርናችሁ እንደተነጋገር ነው ስራውን መጀመሪያ ጀመር ነው። አሁን መሀል ላይ ደርሰናል። መጨረሻውን ለሁሉም ልጆቹ ቤታቸው ገብተው ደስተኛ ሆነው የምናሳይበትን እድል አላህ ይወፍቅን። እስከዚም ድረስ አላህ ቆየ አስያ ያደረገችው አስተዋጽኦ እንዲሁ በቀላል የሚነገር አይደለም። አላህ ጅዛዋኔ ክፈላት። ሁላችሁም እዚህ የተሰባሰባችሁ በሙሉ በጣም የሚያስደስት ስራ ነው የተሰራው። ቀጣይ ደግሞ እጅግ በጣም ብዙ ክፍተቶች እና ቀዳዳዎች እንዳሉ ሁላችሁም ታውቃላችሁ። እና ወንድም አብዱርሒም ያነሳው ሀሳብ በሀሳብ ብንለያይም ይታወቃል። እኔ ዋሪዳ ስራ አስኪያጅ ነኝ። ያው ላይ ትናንትም እያነሳው ነበር አህመድ ነሽዳዎችን ሲሰራ ሙዚቃ መሳሪያ ቢጠቀምም እኔ ደግሞ ሙዚቃ መሳሪያ ባልከለክልም ያው እንደዚህ የሚል ሀሳብ አንስተ ሁላችንም በልዩነታችን ተከባብርና ተዋደም ተናንሰን ስራዎቻችን እንቀጥላለን። ግን ደግሞ የጋራ የሚያደርጉን በጣም ብዙ ነገሮች ስላሉ የጋራ በሚያደርጉን ነገሮች ደግሞ በጋራ እየሰራ ከፍታችንን እንጨምራለን ብያስባለሁ። አንዳንድ ኮመንቶች እያየው ነበር ከታች አሚርና ወንድም መዋዝ፣ ወንድምናችን አሚርና መዋዝ ሀቢብ ምንም አንድ ናቸው። አፉር ተባብለዋል፣ አንድ ላይ ናቸው። ይሄ ምንም የሚያሳስብ ነገር የለም። ወንድማች ናቸው፣ አታስቡ። ይሄን ለነገራቸውም አስባለሁ። እንሻላ አላህ ያስደስታችሁ፣ አላህ ያሁራችሁ ሁላችንን። በኒየት ነው ሊላህ ብለን ባደረግ ነው ውጤቱን የምናያለ አድርገን ይህ ነው ምለው። እንሻላ ደግሞ በቀጣይ በስርዓት እንገናኛለን። እንሻላ ጀዛከላሁ ኸይር ወንድሜ አሕመድ፣ ጀዛከላሁ ኸይር። በጣም ጥሩ መልእክትን ያስተላለፍከው። መርሓባ እንሻ አላህ ወንድሜ ሙአዝ እኔ ወላሂ ምንም መልእክት የለኝም። በቃ ዱዐ አድርጎ በዱዐ አንረሳሳ ሁላችንም አኸራን እያሰብን እንስራ። አንድነቱ ላይም ቢሆን ሁላችንም ተጠሩ ፍንትተን በአንድነት መስመር እንድንሄድ እርስ በርስ እየተከባበርን በልዩነት ውስጥ እንጓዝ ነው የምለሆኔም መሐመድ ሰይድ ብቻ አይደለም። ቅድም እንደተባለው በተመሳሳይ ወንድማችን መሐመድ አወል ሳላህ ረህመቱላሂ አለይሂ እንደዚህ አይነት ሀሳብ ነበረና ሁላችን ላይ እንደዚህ አይነት ስሜት አመተ እናሱ ላይ ያለ ይመስለኛል። አንዳንድ ነገሮች አንዳንድ ወይም አንዳንድ ግለሰቦች ካልሆኑ ማስተቀር ወይ ሌላ አካል ካልሆኑ መስተቀር አንድነቱን ብዙ ይፈልጓል ያስባለሁ። እዛ ላይ ዱዓ እናድርግ። አላህ ይደሰትብናል። አላህ ይደሰትብን። ባረከላሁ ጀዛካላ ኸይር ወንድሜ ሙዓዝ፣ ሽክረን አላህ ይቀበልህ ወንድሜ አሚር ማይክ ሚዩት ነው አሚር፣ እንሻላ አንሚዩት አድርግ። መርሃባ ተከፍቷል አሁን። መርሃባ ባረከላ ፊኩም። ሁላችሁንም በዚህ አጋጣሚ ከልብ ላመሰግናችሁ እወዳለሁ በዚህ እንትን ላይ ተሳትፋችሁ በአጠቃላይ ሁላችሁንም ከልብ አከብራችኋለሁ፣ እወዳችኋለሁ ለአላህ ብዬ እና አንድ ያው ሌላው ነገር በወንድሞቼ ተገልጸዋል። አንድ መጨመር የምፈልገው ነገር ያው ከዚህ በኋላ የሀዘን የሚያጠቃው ፋሚሊን ነው ይሄ ነገር አለን። እንደምናውቀው ማለት ሶስት ቀኑ ምናምን በርብር ጀማ ይኖራል ቤት ምናምን ከዛ በኋላ ያለው ነገር ነው ለፋሚሊ የሚከብደው ለእናትም ለልጆችም፣ ልጆች ልብ ላይ አርፎ የሚሄደው ነገርም በጣም ከባድ ነው እና አንድ ማስተላለፍ የምፈልገው ነገር ሁላችንም እዚህም ያለ ነው የምትሰሙን ደሴም አካባቢ ያላቸው ሌላም አካባቢ ያላቸው ሰዎች የሄዳቸው በቻላችሁ ጣቅም እያባሸራችሁ ፍቅር ብቻ አንዳንዴ። አልሐምዱሊላህ እዚህ ጋር በቻልነው አቅም ሁሉም ነገር ሁሉም ተረባርቦ ወንድም አጠቃላይ የቻለውን ተደርጓል። ከምንም በላይ ደግሞ ፍቅር ደግሞ ሲጎል በጣም በተለይ ለልጆች የእናት ብቻቸውን ሲቀሩ ብዙ ነገር አለ እንደምታውቁትና ሁላችንም፣ አብሽሩ አብሽሩ መባባል አለ ሽ ምናልባት ታግዘኛለች በደም ተዋረዋለች እንደ ሴት እኔ እንደ እናት ሆኜ እንደ ሴት ሆኜ እንዶ በአላህ ለምን ለምን በአላህ አንለያይ፣ በአላህ ሙአዝያ አንለያይ፣ ሁላችንም እንዋደድ፣ ይሄን አንድነታችን እንያዘው። ትኬላችሁ በጣም ነው የምናምረው ወላሂ <سؤال> በጣም እናምራለን። እና ፕሊስ እባካችሁ ወጥ ወንድሞቼ እኔን እንደ እናት ይኸው ዛሬ በቃኝ ታናሻችሁ ለሆን ይችላለሁ ኩያችሁ ለሆን ይችላሉ። ተራ ሴት ሊሆን ይችላለሁ። ምን ኢልም የሌሌት ያለው እ እንግን ወዳችኋለሁ። አንን ላይ በቃ መሐመድ ሳይድን የምንወደው ከሆን አላህ ጀነት ስ የእሱ ሌጋሲ ለማስቀጠል በቃ አንድ ንሁን። ሰዎች የራሳቸው አመለካከት ይኖራቸዋል፣ የራሳቸው አቋም ይኖራቸዋል። ግን በላይላሀ ይለላ አንድ አንድንሁን በረሱል ሰለላሁ አለህ ወሰለም ሱና አንድ ንሁንና የራሳችን አቋም ይዘን እንሂድ። እኔ በጣም ነው መወዳችሁ በጣም ነው ዛሬ የምናምረው። አንድነት ካለ ወላሂ ምንም አይነት ቀዳዳ አይኖርብንም፣ እና እናሸንፋለን። ወዳችኋለሁ፣ አንልለያይ። በቃ እቺን ብቻ ነው ምለው። ኡስታዝ አሲያ ጨምረሽ እዚህ ላይ በደንብ እንትን አድርገሽ ብትናገር ይልልኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን መሐመድ ሰዒድ መጀመሪያ ታስቦ የነበረው 12 ሚሊዮን ሱ ሞልቷል፣ ነገር ግን ወላጅ እናቱም አሉ ለነዚህ የኢቲም ልጆችን ቤት ተገዝቶ ተጨማሪም ለወላጅናቱም ጭምር አላህ ይጠብቃቸው ለማድረግ የነየታችሁ ንያችሁን ሙሉ። አህድ የገባችሁት ስለሆነ አህዳችሁን ሙሉ። ተጨማሪ ምትናይቱ ማስገባት ትችላላችሁ፣ እኛ አንከለክልም። ነገር ግን ኦፊሻሊ ያለውን ነገር በላይቭ የማሰባሰቡን ሂደት ግን በዛሬ ዕለት ያው አጠናቀናል፣ ዘግተናል። የሰበሰባችሁ የሌሎችን ሰብሰባችሁ እጃችሁ ላይ ያለ የነየታችሁ ግን አህድ ነውና ቃላችሁን እንድትሞሉ አደራ ማለት ፈልጋለሁ። ሁለት ቢሆን የተገናኘ ነው፣ እንደ ጓደኛም ባንሆን ወንድማማቾች ነን። ያው ባገኘሁት አጋጣሚ ግን እጅግ በጣም መልካም ሰውና የሰው ልክ ተብሎ ሊገለጽ በሚችል መልኩ ባህሪው በጣም የተመሰገነ መስጎን ነው። ለዚህ ደግሞ ሁሉም ማሳያ ነው። ሁሉም ወንድሞች ምስክር ናቸው። ያው እኔም አጋጣሚ የሆኑ አሁን ደሴ ነው ያለሁት ሆቴል ላይ ነው ይህንን ዜና ሰማን። የአጋጣሚ ድሬዳዋ ነበር ትኬትም አላገኘሁም ነበር። በጣም የሰበረኝ ሀቂቃ ታውቃል። ሁላችንም የአላህን ወደ አላህም ተመላሾች ነን። በዚህ አጋጣሚ ሁላችንም ባህያት ያለን ሰዎች ሀቂቃ መሀባብ እንኳን ቢሆን ተገላልጸም ማለፍ አለብን። መቼ እንደምንሄድ አናውቅም። በቀጠሮ አይደለም የምንሄደው እንደምናየው ነው እና ወንድም መሐመድ ሰይድ ደግሞ ለሁላችንም ትልቅ ትምህርት ነው ብዬ አስባለሁ። ላሲ ደግሞ በቦታውም ተገኝች ያለውን ነገር ባለቤቱም አወርታኛለች ያለው ነገር ሁላችሁም እንደገለጻችሁት ነው። እኔም ብዙ ልል አይደለም የመጣሁት። አጋጣሚም ደግሞ አሁን ስገባ ገንዘቡም ከታሰበውን ያክል እንትም ብሏል ተገኝቷል። አልሐምዱሊላህ ለዚህ ነበር የገባሁት። ሁላችሁን አመሰግናለሁ። ጀዛከላህ ኸይር፣ ወንድሜ አሚር ሁሴን ጀዛከላህ ኸይር። አንተንም አላህ ይሶብ ስብን ተላ

ደከመኝ ከደጃፍ ቆም ያለው እዝነትና ምሕረትህን እሻለ ለቸገረው ፍሱ ማዛኝ ጌታነ ይህ ወንድማችን በህይወት እያለ እንዲህ ሲል በነሽዳው መልእክትን አስተላልፎልን ነበር። ሁሪምና ሩእየተሁ ፊዱንያ ፈላሁ ላ ኑሕረም ፊልጀና። አላህ የውዱን ነቢያችንን ፊት በዱንያ ልናየው ከልክሎናል፣ ኢንሻ አላህ በጀነት አይከለክለንም ሲል አስተላልፎልን ነበር። ይህ የተከበረው ወንድማችን ወደ አኼራ ተሻግሯል ታዲያ አላህ እኛንም እሱንም በጀነት አልፊርዳውስ ከውዱ ነቢስ ስላ ሰለም ጋር ሰብስበን የሚያምረውን ፊታቸውን ከሚያዩት ባሮቹ አላህ አድርገን አላህ ይዘንለት ቀብሩንም ብርሃን ያርግለት። ያ ረሱለላህ